የጉድ ሀገር ገንፎ እያደር ምንድን ነው ይላላል፣ የሀገሬ ሰው። ሄርሜላ ሄርሜላ ምን እየሆንሽ ነው እናቴ? ምንድን ነው ምንድን ነው የመጣብሽ? ምን አይነት ዘመድ ሞቶሽ እኛ ሳንሰማይን? ወድ መቼም ይሄ ሁሉ ለአንድ ባለ ትዳር ወንድ አይደለም ብዬ ተስፋ አደርጋለሁኝ። ኧረ ሴቶች ይሄ ምን እያስተማራችሁ ነው? ኧረ ዘንድሮ ሴቶች ብሳታቡ፣ ግን እኔ ሴትነት እንደ ጣላት ታርጉኝ በህግ አምላክ። እንዴ ምን ጉድ ነው? ምን ጉድ ነው ይሄ አሁን? የሆነ ማ ቪክስ የሆነች ነገር ማ በጆ ሰታችኋታል። እንደ ጭቃባ ጠረግ እያደረገች እንበዋል የጠረገች እያስመሰለኝ እንዲያስለቀሳት የሚያረግ ነገር ሰታችኋታል። እኔ በበኩሌ ለባለትዳር ወንድ በዚህ ልክ አልሆንም። ወይኔ በላቸው። ሰላም ሰላም ሰላም፣ እንዴት ናቸው ውድና የተከበራችሁ በመላው ዓለም ላይ የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻ ቤተሰቦች፣ እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረጉኝ፣ ቪዲዮውን ስጀምር እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ ሴታችሁን በኮሜንት እንድትሰጡኝ እያልኩኝ፣ ዛሬም እንግዲህ ሩታና አብርሽ ፈረንጅ ልጅ የላችሁ መጥቻለሁ ማለት ነው። እንግዲህ ሩታና አብርሽ ሳምንት ይሆናቸዋል አዎ የሆናቸዋል። በእርግጠኝነት እሷ በቲክቶክ እያለቃቀሰች ነበር፣ እሱ ደግሞ ከሚስቱ ጋር ከሩታ ጋር ፈታ ዘና እያል ነበር። ሰሞኑን የመጣ ነው ያየ ነው። እንደሚመለሱ እና እንደምትመጣ እርግጠኛም ነበርኩ። ምክንያቱም ከምታረጋቸው አንጻር አብርሽ እንደሚያገኛት እርግጠኛ ነበርኩኝ። ይኸው እንግዲህ ዛሬ ቀኑ ሆነ ቀኑ ደረሰ እና አገኛት። ያችኑ ቱታ ያችኑ ጥቁር ልብስ ለብሳ ማለት ነው። ምነው ነው እናቴ? በደህናው ሰዓት ምን ነው ምን ነው ባለሙ ቀን ጥቁር ለበስሽ? ፍቅርሽ ሞተብሽ? ወይኔ ወይኔ ወይኔ! ግን ፍቅር ምን ሆኜ ነው ግን ፍቅር ማይዘኝ ወገድ እኔ ምንድን ነው ምንድን ነው ያዞሩብኝ? ምንድን ነው ያጨሱብኝ? ፋንዶ ነው ፋንድያ፣ ምንድን ነው ያጨሱብኝ? ወይኒ በላቸው። ለማንኛውም እኔ ከአንተ ጋር ብዙ አሳልፍ ያለው ተላምደናል፣ በዚህ ወጥናል፣ በዚህ ወርድናል፣ እያለች ነው የምትገኘው። ነገር ግን አንቺ እንደምታወሪው እኔ፣ በነገራችን ላይ ከመጀመሪያውም ስህተት ነበር አመጣጥሽ። ምክንያቱም ባለተዳር የሆነ ወንድ በፍጹም ልታፈቅሬ አይገባም ነበረ። ገባሽ እንዲሁም ደግሞ አብረሹ ሚብን በዚህ ልክ መላላጥም አልነበረብሽም። ይሄ ከመጀመሪያ ጀምሮ የራሴ ስህተት ነው። ወንድ ልጅ ወንድ ልጅ ነው ብዬሻለሁ። አሁን ደግሞ መልሰ ሀብሮ የምትቅረ ሰልሰው እንደ አይነት ተርገበገበኮ ምን ጉድ ነው እንዴ! ወስኝ ወስኝ ቁረጭ። ያንችንም ህይወት፣ የሰውን ህይወት አታበላሽ እህቴ። ምንግርሽ ነገር ማለት ነው ያኔ። ኦዲንስ በነገራችን ላይ ባየው ነገር ነው የሚያምንሽ እና አሁን ከዚህ በኋላ በጣም በብዙዎች ዘንድ መታመናል። አንቺ በጣም የሚያስጠላው ግን ወደፊት ቤስት ጓደኞች እናንተ ፋሚሊዎች ናቸው እናቃለን። ግን ደግሞ አብዛኛው ኦዲንስ ሁሉን ነገር እውነት አድርጎ የሚስል ሰው ስለሆነ አይፈልግሽም። መቼም በ ወዶሽ አያይሽም፣ ወዶሽ ሰብስክራይብ አያደርግሽም። ስለዚህ በጥሩ ነገር ብትመጡ ጥሩ ነው። በቃ በጥሩ ነገር ኑ። ምንድን ነው እንደዚህ ሁሌ የዝሙት የቆሸሸ ነገር ይዛችሁ ራሳችሁን በወረደ ነገር ወደ ህዝብ የምታመጡት ማለት ምንድን ነው የሚጠቅማችሁ? ዘላቂ ያልሆነ ነገር ነው። ማለት አንዳንድ ጊዜ የምናስባቸውና የምናረጋቸው ነገሮች ምናልባት ልባችን ውስጥ ያለው ሌላ ሆኖ የምናስበው ደግሞ ሌላ ሆኖ አንድ ላይሆን ይችላል፣ ላይገናኝ ይችላል። ግን ደግሞ ሰው የሚያየው የምንተገብረውን ፊት ለፊት የምናየው የምናረገውን ነገር ነው። ሰው አሁን አንቺን ባለጌ ነው። በቃ ምንም ድራማ ቢሆን፣ በቃ ሴት ልጅ የሚበጥል አይደለም። እኛን የሚመጥን ኢትዮጵያዊነት የሚመጥን አይደለም። ዝሙት ቪዲዮ ነው ባጭሩ በመባሽ ይዘሽ የመጣሽው መንገድ ስለዚህ ትክክል ስላልሆነ ሰዎች አንችን በምንም ተአምር ሊያደንቁሽና ሊቀበሉሽ አይችሉም። ራሳቸውን አሳምነው ማለት ነው። የሰው ባል ላይ ነው እንግዲህ የተንጠረጠሹ፣ ሰው ጠፍቶ ሳይሆን የሩታን ደስታ ለማደናቀፍ እና ደስታዋን ለመቀማት ነው። አዎ ያው ትክክል ነው። ምክንያቱም አንቺ ሰው መጥፋት አለመጥፋት ሳይሆን፣ በነገራችን ላይ አንድ ሰው አንድ ልብ ውስጥ ከገባ በቃ ከዛ ልብ ውስጥ መውጣት ይቸገራል። መግባት እንጂ የሚከብደው መውጣት በጣም ይቸገራል። ኧረ በምታመኝ አምላክ ይዘንሻል። ልጁን ታዩ፣ ምን አይነት አስመሳይ ነሽ! በጌታ ሄርሜ፣ ለአንቺ እኮ ቆንጆ ልጅ፣ ሙሉ ሰው ነሽ። ከአብርሽ የሚበልጥ ስንት ሰው አለ። የአብርሽ ጓደኞች እንደውሻ ነው ያደረጉሽ፣ ክብርሽን ነው የነኩት። እና ታዲያ ማሬ፣ ክብሯን እኮ እንዲነካ ያረገችው ራሷ ናት። ክብሯን ማስጠበቅ ያለባት ራሷ ናት። ራሷን አጥሯን ብታስከብር ማንም አይነካትም። ካልሄዱበትም ይመጣ የለም። ሁሌ ሩታዬ፣ አብርሃም እንደ ስሙ በግ ነው ቆይ ዳምቦ ወደብ ብርታዬ፣ አብርሃም እንደ ስሙ በግ ስለሆነ ከህይወት ሻስ ውጭ እንጂ ያለ አባት ማሳደግ አይከብድም። እኔ ካለ አባት ካለ አባት እያሳደግኩ ነው። ሰላምሽን ታገኛለሽ። ይሄ ለአንቺ ስሜት የማይጨነቅ ከብት ነው። ባል ለምስቱ መከታ፣ ግን ለአንቺ መከራ ነው። አንደኛ ቁረጭ፣ ህይወት ይቀጥላል። ነፃነትሽና ሳቅሽ ይመለሳል። የኔ ይጀግና አብርሃም ግን አማኒኤል መግባት አለበት። በእውነት እውነት ነው። እውነት ነው። ይሄ ማጅናግሮን አስር አማኒኤል ለምናስገባው አብርሽ ንግግር እንዴ ያስጠላቸው ሰዎች የሰው ትዳር ለማፍረስ ያሰባችው ሄርሚያ ይዞሽ ድሮም፣ የሰው ሰው ነው። ያንቺ ያለው ይስጥሽ። እንዴ እና ታዲያ የሰው የሰው ነው፣ ይናቃለን። ሄርሚያ ይዞሽ የእኔ ቆንጆ፣ እውነት ነው። ሰው መልመድ ከባድ ነው። ተረጋጊ፣ ያልፋል። የተሻለውን ፈጣሪ ስጥሽ። አትመለሽ እንደገና፣ ትጎጃለሽ። ቤተክርስቲያን ሂጂ፣ በስ ራስሽን ቢዚ አድርጊ። የተረሳሳሽ ይመጣል። እንወድሻለን። የቆ ራውቃ ነው፣ አብርሽን ለማግኘት ብቻ ነው እንኩሬነሽ እሺ። በሰው ባል ድርቅ ማለት አይደብርሽም እንዴ? ተመልካች እህት ሩታ ነው ወፍጣና ጀግና ሴት፣ ወንድ ልጅ የሚፈልገው የእሷ አይነት ሴት ነው። ይሄ ሁሉ እኛ እንድንቀበላት ነው የምትነፋረቀው። እኛ ደግሞ እንደ አንቺ አይነት የሰው ትዳር የሚበጠበጥ ሴት አንቀበልም። ሰገዴ ፍቅር አሳውሮሽ እንጂ አንቺ ልዩ ሴትነሽ። ልብሽ የዋ የዋሰውን ቶሎ የምታምኝ ፕሌስ ቢዮርሰልፍ ዶንት ጋርል አብሬሽ፣ ወንድሜ ተባረክ። ለሴት ልጅ ያለ ክብር ሳላደንቅ አላልፍም አላልፍም። ሄርሜ አይዞሽ፣ ሁሉ ሰው ያጋጥሟል። ተረጋጊ ሄርሜላ፣ ለቀቅ አድርጊው ልጁን። ባለትዳርና የልጅ አባት ነው። ያ በትክክል አይኑን ልታወጣው ትፈልጋለች። አስተያየት ትጠላለህ በዓለም ላይ ብዙ ሰው አለ። ባለትዳር ሰው እንደዚህ መውደድ የዝሙት መንፈስ ነው። ወደ ጸሎቱ ሰዷት። ይሄ ትክክል አይደለም። ባለቤቱን፣ ልጁን አታስቢም? ቤተሰብሽን እያዋረድሽ ነው። ቱ ተይው እንጂ ያሳድግበት። ሆይ ፍቺ፣ በቃ አዎ፣ ተስተካክሏል። ያንተ ደስታ ደስ ይለኛል እያልሽ ምክንያቶችን አትፍጠሪ። እግዚአብሔር የመሰረተውን ትዳር ስትበጠብጪ አንቺ፣ ጥሩ አይደለም ከሴት ጋር ጓደኛ አለሽ፣ ብቻኛ አይደለሽም። አብርሃም ፈልገሽ ነው ሩታ አጠገብሽ እንዳይደርስ ከልኪው። ወይ አርፎ ይቀመጥ። ፈረንጁ ሲያወራ አብርሽን ነው የምታየው። አቤት ፍቅር! ከችግሩ የማይማር ህይወቱን ማስተካከል የማይሞክር ዜጋ ቢኖር አብርሃም ነው ይላል። አብርሽ፣ ሩታ የእኔን የማትፈልጋት ከሆነ ተዋት። ሩታ እኮ የሴት ልክ ሁሉን አሟልቶ የሰጣት ተበረከት ሞገስነች እኔ መውቀስ የምፈልገው አብርሽን ነው። ሩታ ልጅህን በሆዷ ይዛ እንደዛ ስትንከራተት ያልሰማ ስሜት ለሄርሜላ መሆን እንደ ሴት በጣም አሞኛል። እንድሰረቅ ሰው ሩታ ጋር ተሸክመ ገብተ ከምትወጣ ከምር ይቅርታ ጠይቀ ወደ ልጅናት ተመለስ። የሩታ እንባ እሳት ነው። አሁንም ቆም ብለህ አስብ። እች ልጅ ከባድ ናት። ጥባክሽ ስለ ሰላም ስጪ። ጨርሰሽ ከህይወታቸው ውጪ እንዴት ትወጣለች? ማሪ፣ እንዴት ትወጣለች? እንዴት ትወጣለች? አትወጣም እንጂ በፍጹም። ለማንኛውም በጣም ብዙ ኮሜንቶች ተጽፈዋል። ግን አብርሃም፣ ምነው አሽቃበት ክሚስት ልጁን በባዶ ይዛ ስትንከራተት ምነው እንደዚህ ያልሆንክ ክብር ለዱት ታየህ። በእውነቱ አዎ፣ አዎ አስተካክሏል። ያንተ ደስታ ደስ ይለኛል እያለሽ ምክንያቶች አትፍጠሪ። እንደዚህ እንደዚህ እያሉ በጣም ብዙ ኮሜንቶች ተጽፏል። ውድ ቤተሰቦቼ ሁሉንም ማንበብ ስለማልችል ለማንኛውም የተሰማችውን ከሞላ ጎደል ወደ ቤተሰቦቼ ለማምጣት ሞክሬያለሁ። ለማንኛውም ሄርሜላ ወደ ራስሽ ተመለሽ። የሚጠቅምሽን ነገር የማይጠቅምሽን ነገር ላይ ጊዜሽን እያባከንሽ ስምሽንም እያስጠፋሽ ራስሽን ዝቅ እያደረግሽ እያረከስሽ የሰውን ትዳር እየበጠበሽ ስለሆነ ወደ ራስሽ ተመለሽ። የሚጠቅምሽ እና የሚያዋጣሽ እሱ ስለሆነ የማይጠቅምሽ ነገር ላይ ጊዜሽን አታቃጥሪ ለማለት እወዳለሁኝ። አንደኛ ጥሩ ነገር አይደለም፣ ለስምሽ ለወደፊትሽ፣ አሁን ላለሽ ወትሽ የሚጠቅምሽ ነገር አይደለም ይሄ። ምክንያቱም ባለሽበት አካባቢ እንኳን ራሱ ድራማ መሆኑን የሆነ ነገር መሆኑን የሚያውቁት ውስን ሰዎች ሊሆኑ ይችላሉ። ገባሽ? አብዛኛው ማህበረሰብ ሁሉ ነገር እውነት አድርጎ ነው የሚቀበለው። አሁን ደግሞ ሳስበው ሳስበው እውነት ሄድሻል። አንቺ አሁን ሳስበው ወደ እውነተኛው ገብተሻል። ከድራማው አልፈሻል። በቃ ተቆጣጥሮሻል ፍቅር። ጉድ! ኧረ ጌታ ሆይ ማስተዋሉን ስጠን። ወዳቸዋለሁ ብላቸው። ሰብስክራይበርጉ፣ መልካም ጊዜ። ቻውቻው